የብርሃን እናት ነሽና የብርሃን እናት የብርሃን እናት ነሽና የብርሃን እናት ለምኚልን ድንግል ለል ለምኚልን ድንግል ለምኚልን ጸጋንና ክብርን የተመላሽ ማዛ ያለባት ሽቱ ያለሽ ውዳሴሽ ብዙ ነው። እናታችን አንቺን ስናስብ ነው መጽናኛችን። የብርሃን ነፍስ የብርሃን እናት ነሽና